ከቦታው ለተነሱ ገበሬዎች የሚሆኑ 700 ቤቶችን በመስጠት በፍጥነት በጥራት ቴክኖሎጂን በመጠቀም ሲሰራ ተመልክተናል። የሶስቱ ህንፃዎች ግንባታ እየተጠናቀቀ ሲሆን ሌሎችም እየተገነቡ ይገኛሉ። 32 ብሎክ አካባቢ የሪልስቴት ስራዎች ተጀምረዋል። ከ32ቱ ብሎክ ውጪ ደግሞ ለማህበረሰብ አገልግሎት የሚሆሉ ቤቶች ተገንብተዋል ዘጠኝ ዘጠኝ ግንባታዎች ዘጠኝ የራሳቸውን የቻሉ ህንፃ ጂ ፕላስ 16 ህንፃዎች እየተሰሩ ነው። ያሉት 32ቱ ብሮኮች ኖርማሊ ለሽያጭ ፐርፐስ ለከፈሉ በሪል ስቴት አማካኝ ለከፈሉ የሚሰራ ስራ ነው። ለተነሺ ገበሬዎች የሚሰጡት ቦታዎች እያንዳንዱ ህንፃ 16 ፎቆች ይዟል። ሦስቱ ህንፃዎች ግንባታቸው ተጠናቆ መስከረም መጀመሪያ ከቦታው ለተነሱ ነዋሪዎች ይሰጣል። የቀሩት ባለ 16 ፎቅ ህንፃዎች የአሉሚኒየም ቴክኖሎጂን በመጠቀም በአራት ወራት የሚፈለገው ደረጃ ይደርሳሉ።